ካዛንቺስን መልሶ ማልማትና የኮሪደር ልማት ሰፋ ያለ እስካሁን ከሰራናቸው ኮሪደሮችም አሁንም እየሰራ ነው ካለው ኮሪደሮችም ረዘም ያለ እንደውም ውስብስብ የሆነ ነው። መጀመሪያ ለመጀመር ትንሽ ይከብድ ነበር። አንዳንዶች ስትናገሩ አይተናል። በአንድ ፌዝ እናርገው፣ በሁለት ፌዝ እናርገው ወይስ በዓመትም ጭምር እናቅድ የሚል ተነጋግረንበት ነበርና ግን ወደ ሕዝቡ ጠጋ እያልን ስንሄድ ከሕዝቡ ጋራ ስንነጋገር በርትተን የአንድ ኮሪደር ልማት ፕሮግራም አድርገን ለመምራት ጨክነን ገባንበት። ከቅንጅታዊ አሰራር ጋር በተያዘ በካዛንቺስ ኮሪደርና መልሶ ማልማት የተለያዩ ተቋማት ስኬታማ ስራ መስራታቸውን የገለጹት ከንቲባ ይህ ውጤታማ ስራ አዲስ አበባን በፍጥነት የዘመነች ከተማ የሚያደርጋት መሆኑን አንስተዋል። በተጨማሪም የካዛንቺስ የኮሪደር እና መልሶ ማልማት ፕሮጀክት የስራ ባህል የዳበረበት የስራ እድል የተፈጠረበትና ዘላቂ ልማት ለትውልድ በጋራ የተገነባበት ነው ሲሉም ገልጸዋል። ቅንጅታዊ አሰራርን በመተግበር በኩል ትልቅ ልቀት ነው የታየው። መብራት ኃይል፣ ኢትዮ ቴሌኮም፣ ውሀና ፍሳሽ ግንባታ፣ የግንባታ ፈቃድ እንዲሁም የመሬት መሰረተ ልማት በፍሳሽ አወጋገር ስርዓት የምንሰራቸው እነኚህ አዲስ አበባን ስማርት ሲቲ ለማድረግ በትልቅ ኢንቨስትመንት የሰራናቸው እና ዋጋ የከፈልንባቸው ስራዎች ሲሰሩ ብክነት እንዳይኖር አንዱ መሰረተ ልማት ሌላውም መሰረተ ልማት እንዳያበላሽ ከዚህ በፊት ከነበረው በመማር ውጤታማ ስራ ተሰርቶበታል። የስራ ባህል አዳብረንበታል። የሰፊ የስራ ድል ፈጥረንበታል። ዘላቂ ልማትን ለትውልድ በጋራ ገንብተናል።